አሁን ከሌሊቱ ሰባ ሰዓት ነው። ሰባ ሰዓት ከአስር አካባቢ ነው እንቅልፍ መተኛት ስላልቻልኩኝ ነው ይህም ቪዲዮ ምሰራላችሁ። ይሁኑ ላይ በጣም በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ ማለት በቃ በጣም ጠንካራ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በለፈውት ልክ አይደለም እየደረኩ ያለሁት አይነው። ከጀርባ በጣም ብዙ ሀሰሎች አሉ። በጣም ብዙ ድጋሞች አሉ። የሰው ልጅ ነኝ እኔ። ኢሞሽን አለኝ። እና መናገሩ ላልችልም የውስጤን አውጥቼ ሁሉ ነገር ያልተናገርኩት ይህን ሁሉ ነገር ያልተናገርኩት ዝም ያልኩት በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው። ልጁን ችዬ ዝም ያልኩት ማለት ነው። እና በጣም ከባድ ሰው ነው ከምነግራችሁ በላይ ማለት ነው። በጣም የሚፈታተን ሰው ነው። በጣም በጣም የሚፈታተን ሰው ነው እና ይቅርታ ሉክ እንዳለቀስ ያደረገኝ ነገር ተሸንፌ ሳይሆን ወይም ደግሞ እሱ ሳይሆን አንድ ነገር ትዝ ብሎ ነበረ እና እንቅልፍ መተኛት ፈልጌ ላስት ታይም ባህር ዳር በሄድንበት ሰዓት በየሀገሩ እየሄድኩኝ አዋሳ ሄጃለው፣ አዳማ ሄጃለው። ጊባዊ እየሰጠው ነበር የሰባተኛ ዓመት አንቨርሳሪ ለማክበር ማለት ነው። እና በዛ ሰዓት ባህር ዳር ሰዎች ሪኩዌስት አደረገው እና የኛ የቲክቶክ አናሊስታችን ላይ የባህር ዳር ነበረ በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን፣ ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን። እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ አሰሻት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ አስር ሰዓት ኖ አምሶሪ ከቀኑ አስር ሰዓት ተደወለልኝ። ከዛ የተደወለልበትን ምክንያት እኛ ዘጠኝ ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራ ቪዲዮ ሰራን እና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው፣ ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያቁታል እና ደወሉልኝና ወይ ፕሮግራምህን ሰርዘው፣ ወይም ደግሞ ካልሆነ ደግሞ በሕይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲ እና ሰላም እኔ ጋር ጋይዲፍ ይሰራሉ እና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀብን ያረጋል። አንተ እንዳትፈራ እኛ አስፈላጊውን እርምጃ እንወስዳለን። አንተ ብቻ ጠንከር ብለህ ለብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን፣ እንደ ወሬ ችግር የለውም። ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎር ሹር ጋርዶቹ አያቁብኝን ነገር። ከዛ ማታ እራት ራሱ ለመብላ ስንሄድ የታጠቀ ሰው አብሮ ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮል ምናምን ነገር ተብሎ ማለት ነው። በደንብ አላውቀውም ሀገሩ፣ ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ። የተናገሩት ነገር ማለት ነው። ከዛ እራት ከበላም በኋላ እንዴት ልተኛ፣ በቃ ኮሽ ባለ ቁጥር እኔ ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ ምጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ፣ ከዚህ ደግሞ እኔ ሄድኩት እንደዛ እንደደከመኝ ስራውን ጠዋት ጋርዶች እያይታቸዋል አንዳንድ እንዲያውም ጋርድ ምን ይሰራለታል? ምናምን ምናምን እያላችሁ ተሳደቡ ነበረ። ሚኒሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሜን ያቀረብኩት ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱን ምናምን ኮንሰርቱን ምናምን ጨረስን። ከጨረስን በኋላ ወደ ኩሪፍቱ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ እዛ ሄድን። ከዛ ቶማስ ያው ፓክ አድርገን ያደር ነው በረራችን አስራ ሁለት ሰዓት ተኩል ወይም አንድ ሰዓት አካባቢ ነው። ከዛ ለቴሌ ተደውለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው ከዛ ለአስራ ሁለት ሰዓት በረራ ማለት ነው። አስራ ሁለት ሰዓት ተኩል በረራ ሰባት ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም። ነግሬያቸዋለሁ። ይህን ሁሉ ነገር ዋጋ የከፈልኩት እኔ በሙያዬ ኅብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮ አይደለም። ከዛ በኋላ ኤርፖርት ይገባል ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር፣ እዛ መተኛ እንኳን ቦታ አልነበረም። እና ደክሞኝ በቃ እንደዛ እያዛጋው ምናምን ነገር ከዛ፣ እንደምንም በቃ ቡና ምናምን እየጠጣውኝ ያለ እንትን ያላ ቡና ምናምን እየጠጣውኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገናል በቃ ላይ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣው ነው የተሰማኝ ማለት ነው። ከዛ ከመጣው በኋላ እሱም ሄደ ሄደ እና፣ ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ እንደዚህ ብለው ነግረውኛል። እንደዚህ እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋል እና፣ ዱርዬዎች ድርዮች እንደዚህ ምናምን ነገር ቀጥሮ ምናምን ነገር ምናምን ብለውኛል። የባህር ዳር ጆች ታውቃላችሁ፣ የተፈጠረውን ነገር አጠገብ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱ ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱ ኒት እና ሁሉም እየደወሉ ኔጋ ቶማስ እንደዚህ እንደዚህ ተባልን እኮ እንደዚህ ተባልን እኮ እንደዚህ ማለት ሃው ፋር ላይክ ምን ባስቀይም ነው ምን ባደርግ ነው? የዚህን ያህል እኔ ተንኮል የለብኝ። በስራ ላይ አልመጣውኝ ላይ እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ። ከዛ በኋላ ሁለቱን ኮምባይን አድርጌ ራሴ ላይ የሰራሁኝ ራሴን ቀየርኩኝ ከቀየርኩኝ በኋላ ስለ ስፖርት ሳይንስ ማጥናት ጀመርኩኝ ከዛ በኤስ በሚገኘው አሜሪካን ሀገር በሚገኘው የኤስ ዩኒቨርሲቲ የስፖርት ሳይንስ አካዳሚ እዛ ተመረኩኝ በኦንላይን ማለት ነው ከዛ ግሩፕ ትሬኒንግ የተመረኩት ከዛ በኋላ የራሴን የፊትነስ ፕላትፎርም አድርጌ ሁሉንም አቀናጅቼ ምናም ምናም ምናምን ነገር ፊትነስ ፕላትፎርሜን እንደምንም ብዬ ሪሰርች ምናምን ሰርቼ ጨረስኩኝ እና ራሴ ላይ ላይክ እንደምታዩ ነኝ ላይክ በጣም አሪፍ አቋም አለኝ እኔ መስል ቢውልድ ያን ያህል ማድረግ አልፈልግም ቢኮዝ ለስራይም አስቸጋሪ ስለሚሆን ማለት ነው ለስራይም አስቸጋሪ ነው እንደገና ደግሞ ከዚህ በፊት ደግሞ ህንድጄ ጉልበቴን ታምም ያለው ነው ላይክ ከባድ ነገር ማንሳት አልችልም ምናምን ነገር ያው ሪዝኑን ላስታይም ነግሬያቸዋለሁ እና በጣም ፊት ነኝ በጣም ሄልዚ ነኝ በስራይ በጣም ፐርፌክት ነኝ። በጣም ክሪኤቲቭ ነኝ። ይህን ሁሉ ነገር እንዳረግ ያደረገኝ እንዳዚህ ፊትነስ ነው። በጣም ረድቶኛል ነኝ ስፔሻሊ ደግሞ አካላዊ ብቃት እንቅስቃሴ ብቻ ሳይሆን ሜንታሊ በጣም ስትሮንግ እንደሆንና የምፈልገውን ነገር እንድከውንና እንዳስብ አድርጎኛል፣ እደርቶኛል። በቃ ዳት ሲት እኔ ቦዲ ቢልደር መሆን አልፈልግም። እኔ ፓወር ሊፍተር መሆን አልፈልግም። የኔ ሚሽን በቃ ሄልዚ ኤንድ ፊት መሆን ብቻ ነው። ከዛ ውጭ እኔ ምንም ነገር አልፈልግም። ገባችሁ? እኔም ጋር የሚወጡ ሰዎች አብዛኞቹ ሆኖ ዘጠና ፐርሰንቶቹ ሄልዚ እና ፊት መሆን የሚፈልጉ ናቸው። ልክ እንደኔ ማለት ነው። ልክ እንደምታዩት አቋም ከዛ ውጪ ምንም ስለ ኮምፒቲሽን ፊትነስ ኮምፒቲሽን የለብኝ፣ ምናምን አይ ዲን ዋን ቱ ላይክ ትልቅ መስል አልፈልግም። ይሄ እኔ ሚሽንም፣ አላማም፣ ታርጌትም አይደለም። ሁሉም እየራሱ ጎል አለው። እኔ ጥሩ ፍሌክሲቢሊቲ፣ ጥሩ ካርዲዮ ቫስኩላር ሊሮ ነው የምፈልገው ጥሩ አግሊቲ እንዲኖረኝ ነው የምፈልገው። ዳስሲት ጥሩ ባላንስ እንዲኖረኝ ነው የምፈልገው። ላይክ አስራ አንዱን የፊትነስ ኮምፖነንት እያንዳንዱን ከኔ የዳንስ ፊትነስ ፕላትፎርም ጋር አድርጌ አዋቅሬ ነው የሰራሁት። ገባችሁ። ሰው እኔ አልፈልግም። እና እጅግ በጣም አይምሮ በሚመረብሽ ሁኔታ እነዚህ ልጆች አገለሏቸው እየደወሉ እኔ ጋር ይነግሩኛል ማለት ነው እና በቃ እንቅልፍ መተኛት አልቻልኩም። በቃ እኔ ስለ ሰው ቪዲዮ እንደዚህ ወጥቼ ሰርቼ አላውቅም። ሰዎችም እንዲጠሉ ስለማልፈልግ እኔ ቢዝነሱም እንዲበላሽበትም አልፈልግም። እሱ ቢዝነስ እንዲበላሽበትም አልፈልግም። አይ ዶንት ዋንት። እኔ እግዚአብሔር ስጠኝ በረከት ብቻ ነው እኔ መውሰድ የምፈልገው መውሰድም ያለብኝ። አልፈልግም እና የዚህን ያህል በቃ አይምሮ ላይ ሌላው ነገር ማለት ነው። አሹም የሚባል ልጅ አለ። እሱ ጋር ቅጥረኛ ሆኖ የሚሰራ ልጅ ነው እና ላይቭ ላይ ሪከርድ አድርገ ሰዎች ልከውልኝ ነበር፣ እና ይህ ልጅ ከዚህ በፊት የኔም ጓደኛ ነበር። ከጊዜ በኋላ ግን ከሱ ጋር መስራት ጀምሩ። ያው እንደምታየት ኮንቨርሴሽናችን ብዙ ጊዜ እየመጣ ስለነሱ መጥፎ ነገሮች ያወራኛል፣ ስለነሱ የማይሆን ነገር ያወራኛል። እኔ መጥፎ ነገር እንዳወራ ይገፋፋኛል ማለት ነው። አሹ ኦንላይን ላይ ወጥቶ ላይቭ ላይ ማለት ነው፣ ላይቭ ላይ ወጥቶ እንደዚህ እንደዚህ ነው፣ እንደዚህ እንደዚህ ነው እያለ ሲናገር ነበር ላይክ አእምሮ ይረብሻል። ላይክ እኔም ብሎ እኔን ለማሳጣትና የሆነ ዝቅ ለማድረግ ኤኒዌይስ፣ ያደረከው ነገር ጥሩ አይደለም፣ በጣም ጎድተኛል። ላይቭ ላይ ስትናገር የነበረውን ነገር ሁሉ አይቻለው። ይሄ ሴንሲቲቭ ነው ላይክ፣ ሴንሲቲቭ ታይም ላይ ነው ይሄን ያደረከው እና በጣም ተቀይሜ ያለው የእሱ ሰራተኛም ብትሆን፣ በፍጹም ለእውነት ነው መቆም ያለብህ እንጂ አንተ ድርጅቱን ለማዳን ብለህ ወይም ደግሞ እሱን ለማዳን ብለህ እንደዚህ አይነት ነገር መስራት የለብህም፣ ተገቢም አይደለም። አንተ ልጆች አሉ፣ ነገ በልጆች ካርማው ሊደርስባቸው ይችላል። እንደዚህ ዋሽተህና እንደዚህ እንትን ብለህ ራስህንና ድርጅቱን ለመጥቀም አትሞክር። ይሄው አንዱ ዋን ኦፍ እናንተ ጋር የሚሰራ ሰው ታምብቡት እዚህ ጋር ምን ብሎ እንደጻፈ ማለት ነው። ልክ ዳት ፋር ነው የሚሄደው ሰዎችን አታክ ለማድረግ ሰዎችን ለመጉዳት። በጣም ከአቅሜ በላይ ስለሆነ ነገሩ እጅግ በጣም ኮንትሮል ማድረግ ስላልቻልኩኝ ነው የመጣሁት። ቪዲዮን የሰራው ምንድን ነው? እኔ ታላቁ ሩጫ ላይ ኮንሰርት ነበረኝ። ከሰላሳ አምስት ሺህ ሰው በላይ የተገኘበት ኮንሰርት ነበረኝ። እዛ ኮንሰርት ላይ በቱታን ያቀረብኩት ያንን ቪዲዮ አየ። በሚቀጥለው ቀን ይህንን ቪዲዮ ሰራ ማለት ነው። እና እኔ እንደነገርኳቸው እኔ ቦዲ ቢልደር ወይም ፓወር ሊፍተር መሆን አልፈልግም። እኔ ሄልዚ ኤንድ ፊት ነው እንደምታዩት፣ በጣም ፊት ነኝ፣ ሄልዚ ነኝ። በቃ አይዶ ዋን ቱ እኔ አልፈልግም። ማንንም መጉዳት አልፈልግም። የሚፈልግ ሰው ካለ እንደኔ መሆን የሚፈልግ ሰው ካለ እንደኔ ሄልዚ መሆን የሚፈልግ ሰው ካለ ይምጣ፣ ምንም ችግር የለውም። ቃላት የለኝ።